ሩታዬ የኔ ሚስኪን ምስኪን፣ ማነው ልክ እንደ እኔ ያሳዘነችው ማለት ነው። ክርትት ብላ እኮ ነው በስስ ታይተው እርግጠኛ ነህ ወይ ያለችው ማለት ነው። ልትተማመን አልቻለችን። በጋሽ አልቅበት እንዴት ትተማመነው? ቤተሰብ እንዶ ከሚሰራው ስራ አንጻር፣ ከሚያደርጋቸው ድርጊቶች አንጻር ናፍቀሽኝ ነው የመጣሁት ሲላት ልታምነው አልቻለችም። ውድ ተመልካቾች እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻው መጨረሻው ከኔ ጋር ሆኖ እንዶ ጋሽ ያልቅበት የስራህን ይስጥ። ትላንትናማ ሩታዬ በትዝታ በትዝታ ወደኋላ እንድትመለስ ምስጥ እንድትልኮ ነው ትላንትና ያደረጋት እንድትመሰጥ ማለት ነው። ሌላ ብዙዎቻችን የሩታዬ እናት መተው መታረቅ አለባችሁ ብለው እንትን ሲሉ ሲናገሩ፣ ብዙዎቻችሁ ድራማው ሊቋጭ ነው ብላችሁ ነበረ። ነገር ግን ድራማው ሊቋጭ አይደለም በማ በጋሻ አልቅበት ሁኔታ አንጻር ማለት ነው፣ ሊቋጭ አይደለም። ሩታ ግን ትፈልጓለች፣ ይሄ ሁኔታ በቃ እንደተቋጭ ማለት ታርቀናል ብለው እንዲመጡ ሩታ ትፈልጋለች። ጋሻ አልቅበት ግን እንዲቋጭ አይፈልግም። ድራማው እንዲቀጥል ነው የሚፈልገው። እንዴት አወቅሽ ካላችሁኝ እኔ ሶስት ፖይንቶች ትላንትና ይዤበታለሁ ማለት ነው ጋሽ ያልቅበት። እሱንም በደንብ አድርጌ የምነግራችሁን ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አይ አይጋሽ ያልቅበት። ሌላው ሮታዬ እየወሽ መጡ ቁርጥ አድርገዋለች ትላንትና። ፀጉርሽ በጣም ያምራል እኔ እንደምመጣ አውቀሽ ነው የተሰራሽው ስላት፣ አይ ራሴ ለማማር ነው የተሰራሁት ብለው እርፍ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁን አለ አብዛልኝ ላላ ብዬ ወዳችኋለሁ። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው ወደሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታዬና የአብሬሽ ቪዲዮ ነው ማለት ነው እውነት ለመናገር ትናንትና እውነት እኔ ሩታ በጣም አሳዝናኛለች ማለት ነው በጣም አይኛ ሴቶች ሚስኪኖች እኮ ነን እናት የመጨረሻ ሚስኪን ማለት ነው እቃ እኔ ምስኪን እንደሆን ሩታ ካየሁ በኋላ ነው የተረዳሁት ማለት ነው ሩታ እኮ በስስት አይኗ ነበረ እያየችው የነበረው ማለት ነው። እንዲሁ የሁሉ ነገር አድርጓት እንኳ የሁሉ ነገር ሰርቶ በጋሻ አልቀበት ተስፋ አልቆረጠችም። አያችሁ አይደለም? ያንተንትን ለማወቅ እፈልጋለሁ ስትለው እሱ እኮ በግልጽ ነገርኩሽ እኔ እኮ ናፍቀሽኝ ነው የመጣሁት ብሎ እርፍ አለ ማለት ነው። እሷም እውነትህን ነው ናፍቄ ነው የመጣት ብላ ሳቃለች ማለት ነው። ሳቃለች፣ ቤተሰብ ምን ታርገው። ምክንያቱም የሚያደርጋቸው ድርጊቶች ሩታ የሚያስናፍቅ አይነት አይደለማ። የሚሰራቸው ስራዎች ከዚች ከዘረጦ ዝርጥርጥ ከሆነች ሴትዮ ጋር የሚሰራቸው የሚያደርጋቸው ድርጊቶች ሩታን እንደሚናፍቅ አይነት አይደለም። በዛ ነው ግራ ተጋብታ እውነትህ ነው ወይ ብላ ክርትት ባለ አይኗ እያየችው እንትን የጠየቀችው ማለት ነው። መቶ ፐርሰንት።

ጋሻ አልቅበት ማለት ነው እና ትናንትና እውነቴ ነው ምላችሁ፣ ያው እንደተናገረውን ጋሻ አልቅበት የመጀመሪያ ጊዜ የተገናኙበት ቦታ ነው። ብዙ ቪዲዮዎች ከነ ሃይሚካ ከነ ኤፍሬም ከነ ሙቤ ጋር የሰሩበት ቦታ ነው እና እንኳን አይደለ ሩታ እኛ ራሱ ትዝታው ይመጣብናል። ቤተሰብ እኛ ራሱ እናውቀዋለን ቦታውን ማለት ነው እና ሩታዬ በትዝታ ወደኋላ እንድትመለስ ምስጥ እንድትል አድርጓታል ማለት ነው። እንደሰማችሁትም በእንደዚህ ሁኔታ እዚህ ቦታ ላይ መገኘት አልነበረብኝም ብላለች ማለት ነው። አይዞሽ የኔ ቆንጆ እንዲ ዋላህ በሰላም ወልደሽ ልጅሽን ለመታቀፍ እያብቃሽ ነገር ግን እኛ ታርቃችሁልን፣ እንደዚህ አቤት ውበታችሁ፣ እንዴት እንደምታምሩ ሁለታችሁ እኮ አንድ ላይ ስትሆኑ ውበታችሁ አያምጣው ነው የምላችሁ ማለት ነው። እንዲሁ ምን አለበት እኛን ተመልካቾች ታርቀናል፣ ሰላም አውርደናል እንኳ ብትሉን ማለት ነው። እኛ እኮ ከእናንተ የምንፈልገው ይሄ ብቻ ነው። እኔ እኔ ግን ቤተሰብ አታሷሹኝና፣ ሩታ ይሄ ነገር ትፈልገዋለች። ታርቀናል ሰላም አውርደናል ብላ ለመምጣት ትፈልጋለች። ሁኔታዋ አዝማሚያዋ ያስታወቃል። ነገር ግን አብርሃም ይሄ ነገር አይፈልገውም። ታርቀናል የሚለውን ነገር አይፈልግም። ለምን? ድራማው እንዲቀጥል ነው የሚፈልገው ማለት ነው። ሶስት ነገር ይዤበታለሁ ብያችኋለሁ። በመጀመሪያ ድራማው ተቋጭቷል። ምን ተቋጭቷል? ይላል ታርቀናል በቃ ሰላም አውርደናል ብሎ እንዳይመጣ፣ የመጀመሪያው ነገር ሩታ ወልዳ ስትቀመጥ ከእንትና ከሄርሜላ ጋር ቪዲዮ መስራትን ይፈልጋል ማለት ነው። የመጀመሪያው ፖይንት ይሄ ነው። ቤተሰብ ከሄርሜላ ጋር እንደፈለገ የሆነ መስራትን ይፈልጋል። እኛ እኮ እንዲሰራ እንፈልጋለን እኮ፣ ከሄርሜላ ጋር ይስራ። ነገር ግን ይሄ ቅጥያት ቪዲዮ ባይሰራ ደስ ይለን ነበር ማለት ነው። ማንም እኮ ተቀምጠ እጅን አጣጥፈ ቁጭ በል የሚለው እኮ ማንም የለም። አንደኛ የቤት ክራይ አለ፣ ከዛ ቤቢዬ መጥቷል፣ ብዙ ነገር የሚያስፈልገው ነገር አለው። ግዴታ ቪዲዮ መስራት ይጠበቅበታል ማለት ነው። እኛ ከሱ የጠላ ነው ይሄ። ባለትዳር ወንድ የማያደርጋቸው ድርጊቶችን ሲያደርግ ብቻ ነው ቤተሰብ ማለት ነው። አዎ ሲያደርግ ብቻ ነው። እናም ቤተሰብ ታርቀናል ብሎ ላይ ሊመጣ ያልፈለገበት ጉዳይ ምንድን ነው? ሩታዬ ስትወልድ ከሄርሜላ ጋር ለመስራት ስለሚፈልግ ነው። ሁለተኛው ነገር ሁለተኛው ነገር ምንድን ነው? ትናንትና ከሰማችሁት በዙሪያዬ ብዙ ሀላፍትና አለብኝ እያለ ነበረ። እንግዲህ በዙሪያዎቹ ያሉት እነማን ናቸው? እነዚ ዘረጦ ዝርጥርጦች፣ የአብርሃም ቤተሰቦች እንደዚህ ያሉ፣ ሄርሜላ እንደዚ አገጫጭች፣ ሩታ እንደዚህ ያለች፣ ሽማግሌ በዚህ ወተን በዚ ያስገባል የሚሉ ዩቲበሮች የቡታጀራ ዩቲበሮች ማለት ነው። ሩታና እኔ ታርቀን ሰላም አውርደናል ብለው ከመጡ አይዲያ የላቸውማ፣ አይዲያ የላቸውም። አሁን በቀን አንድ ቪዲዮ የሚሰሩት እያንዳንዳቸው በአብርሃምና በሩታ ትዳር ላይ ነው። በቃ ድራማ እየሰሩ ያሉ እነሱ ቪዲዮ እየሰሩ ያሉት ማለት ነው። ሶ አብርሃም በቃ ከሩታ ጋር ሰላም አውርጄ ታርቂ መጥቻለሁ ብሎ ከተናገረ እነዚህ የእንጀራ ገመዳቸውን ይዘጋል ማለት ነው። የእውነትን በዚህ አጋጣሚ አብርሃም አመሰግነዋለሁ። እማመሰግነው ታዲያ በትዳሩ ላይ እቃቃ ጨዋታ እየተጫወተ ለሌሎቹ ስለረዘቀ አይደለም ግን፣ እነዚህ ልጆች ስራ ያጡ ልጆችን የዩቱብ ቻናል ከፍቶ በሱ አይዲያ አድርገው መስራታቸውን እንዲሰሩ ስለፈቀደላቸው የእውነት በጣም ነው ማደንቀው ማለት ነው። እኔ ይሄ አድናቆቴ መቼም ቢሆን መቼም ወደኋላ ምለው ነገር የለም። ያ ማለት አብርሃም አብርሃምንም ብቻ ነው ይህን የሚያደርገው ማለት አይደለም፣ ሩታንም ጭምር ነው። ሩታንም የብዙዎቹ የእንጀራ እንትን ናት፣ በቃ መንገናት ማለት ነው ማለት ገንዘብ እንዲቆጥሩ ያደረጉ ናቸው እነዚህ ልጆች። ከዚህም በተጨማሪ ደግሞ የዩቱብ ቻናል እየከፈቱ ወጣቶችን እየሰጡ ይገኛሉ ማለት ነው። ሩታ በአንድ በኩል እያበረታታች ነው፣ አብርሃምም ልክ እንደዛ ማለት ነው። እኔ በትዳራቸው ላይ ባይሆን ደስ ይለኝ ነበር ማለት ነው። እና የምንድን ነው ድራማው ተቋጭቷል እንዳይል ሁለተኛው ነገር ይሄ ነው ማለት ነው። ይሄ ማለት ነው በቃ ይሄ ነው ዋናው ኢምፖርታንቱ። በዙሪያው ያሉት ዩቲውበሮችን ስራ ፈተው እንዳይቀመጡ አይዲያ እንዳያጡ ነው እያደረገ ያለው ማለት ነው። ሩታም ጥያቄ ጠይቀዋለች በዙሪያ ያሉትን ሰዎችን ከኔና ከቤቢ ይበልጣል ወይም ብላ ጥያቄ ጠይቀዋለች። እንደሰማችሁት እንግዲህ የመለሰው መልስ አጥጋቢ አይደለም ማለት ነው። በመጀመሪያ ከማንም ከምንም በላይ ቤት ነው ማስተካከል አለብህ ማለት ነው። አብርሃም አንዳንዴ፣ አብርሃም ንግግር አቅም የምንለው እኮ በምክንያት ምክንያት ነው። በምክንያት ማለት ነው የመለሰላት መልስ በዚህ ውጣ በዚህ ግባ የማይል ነው ማለት ነው። ከኔና ከልጅ ይበልጣሉ ወይ ስትል እንግዲህ የመለሰውን መልስ ሰምታችኋል። በደንብ ገብታችሁም ማድመጥ ትችላላችሁ ማለት ነው። የእነሱ ያለኝ ቦታ ሌላ ነው። ያንቺ ያለው ቦታ አይደለም፣ እንደዛ አይደለም። ቅድሚያ ማስቀደም ያለብህ ቤትን ነው የትዳር አጋርህ ነው። ከዛ በኋላ ነው ለሌሎቹን መኖር ያለብህ ማለት ነው። አዎ ይሄ ነው የምልህ ማለት ነው። ቤተሰብ እንግዲህ ሌላው ነገር ምንድን ነው? በቃ ሲሪየስሊ በቃ ድራማውን እንዲቀጥል የሚያስታውቅበት ፓርት ምንድን ነው? አብሬሽ መሆን ፈልጌ፣ የምትወልጅበት ሰዓት ደርሷል ብዬ ነበር የመጣሁት ሲላት፣ እንግዲህ የምወልድበት ሰዓቴን እንደደረሰ ሄደን ቼክ ማድረግ እንችላለን፣ ከዛ አብረህ መቆየት ትችላለህ ስትለው እሺ እንኳ አላለ እሺ እንኳ አላለም። በቃ ምናምን ብሎ ዘጋባት ማለት ነው። ከዛ ደውልልሽ ያለው ነው ያላት ማለት ነው። ሶ ድራማው እንዲቀጥል ጋሻ አልቅበት ይፈልጋል ማለት ነው። ጋሻ አልቅበት ይፈልግ እንዱ ምን አለበት ጋሻ አልቅበት ይዬ እኛ እንድንደሰት ብታረገን ማለት ነው። የእውነት ስትታረቁ እኮ ውበታችሁ በጣም እኮ ነው ደስ የሚለው ማለት ነው። ደስ ነው የምትሉት ማለት ነው። ግን ተመልካቾች ብታስደስጡ ከእሷ ጋር አብረሃት ሆነህ እኮ ቪዲዮ ብትሰራ እኮ እኛ የምናበረታታለን። እኛም እኮ ወሽ የአንተ ውሽ መጥያ እየቆረጥን እኮ መዝለቅ የለብንም እንዲህ አንተን ወገብ ወገብን እያልን መሄድ የለብንም። ስለዚህ ታርቀናል፣ እንደው ሰላም አውርደናል፣ እኔ እና ሩትዬ ብለን እንደው ለኦዲየንሶች እናንተ እኮ ምንም ችግር የለባችሁም እኮ ታርቃችኋል እኮ። ለእኛ ለተመልካች ተጣልተዋል ብለን ለምናንዘራጣው ለእኛ ታርቀናል፣ ሰላም አውርደናል ብላችሁ ብትመጡ ልምን አለበት? እንደው የእውነቱን ነው ብላችሁ ሩታ ትላንትና አታስ ያስፋሹኝ እና በጣም አንጀቴ ይበልታኛለች ማለት ነው። በጣም ነው ያሳዘነችኝ። እንዲህ በስስት እኮ ነው ያየችው ጋሻልቅበትም ማለት ነው። በስስት አይኗን እየተንከራተተ እዚህ ጋር ባታመጣኝ ወደኋላ ባትመልሰኝ ደስ ይለኝ ነበር አለችው ማለት ነው። ሌላ ሁለታችን ከተለያየን በኋላ ያለውን ምቾት ምናምን ብለው ጠይቃት ማለት ነው። እሷ ለአንተ ልጠይቅ ያለበት ስትለው እንዳልተመቸው አይነት አክት ፈጠረ ማለት ነው። እንዲህ እሷን በመገረም አይ ያልተመቸህም አትመስልም ሁኔታዎች አለችው፣ ማለት ነው። እረ ሩታዬን የምተባበርሻለሁ፣ እንዲህ ምን ነካህ ጋሻ ያልቅበት? እንዳልተመቻቸህ አክስት ታደርጋለህ። በተለያየ ድግ ምንድን ነው ፊልም ቤት ከጽጌ ጋር እኮ ነው የምትታየው ማለት ነው በየልደቱ ቤት እንዲህ ምን ሆናት ነው? ከውሽሚት ከማናት ከሄርሜላ ጋር እንደፈለግ እንደዛ እየሆንክ እየሳቅ እየቦረቅ እንዴት ነው አልተመቸኝም ብለ ልሰክሳት። ልጅቷ ተው እንጂ ንከባበል